ሰላም አለይኩም ወራህመቱላሂ ወበረካቱ። የሀጂ ቆያችሁ። ዛሬ እንግዲህ ሁላችሁም እንደምታውቁት ሀጂ ሙፍቲ ሸይህ ኡመር እድሪስ ወደ አኼራ ሄደዋል። ወደ አኼራ መሄዳቸውን ታይዞ አንዳንድ ወንድሞች የሰሩትን ስህተት ስለታዘብኩኝ በዛ ዙሪያ ነው ቪዲዮ የምሰራው። ከዛ በፊት አንድ ነገር ልንገራችሁ። ከአምስት አመት በፊት ነው እንግዲህ ንጽጽር የጀመርኩት እዚህ ቲክቶክ ላይና ካፊሮች የሀዲስ ኢልም የላቸውን ስለ ሀዲስ ምንም አያውቁም። በሀዲስ ላይ አምጥተው ሲቀጥፈው የሀዲሱን ምንነት ለመረዳት ሰርች ሳረግ ምን ሳደርግ ብዙ ጊዜ የምጠቀመው የሼህ አቡ ይስሐቅ አልሕዌኒን አስተምሮ ነውና በጣም ነው የምወዳቸው ታውቃላችሁ። እና ዘንድሮ ሙተዋል። ደግሞም የሞቱት እድሜያችሁ ሰባ ዓመት ሳይሞላ ነው። ያኔ ቢያንስ እንደው እድሜያቸው ዘጠና እስከሚሆን ይኖራሉ ብዬ እመኝ ነበረ። እንደውም በኤልም ሀዲስ ዙሪያ የሚሰሩት አንድ መሽሮ ነበራቸው። መሽሮ ምን እንደደረሰ ባላውቅም ማለት ነው። መሞታቸው በጣም ሰበረኝ፣ አለቀስኩኝ። ይሄን ብቻ አይደለም። በጣም ደግሞ ሀዘኔን ያበረከተው እንኳን ሞቱ የሚሉ ሰዎች ነበሩ። አስባችሁታል። ይህ ብቻም ሳይሆን ታዋቂ ኢቨን የሳዑዲ ሸሆች ሳይቀሩ አላህ ይረሃማቸው ብለው በትዊተር ገጻቸው ፖስተው ፖስታቸውን እንደገና አንስተው እንኳን ሞቱ እንኳን ሞተ የሚል ነገር ፖስተው ሲያረግቡ ሳይ በጣም አዘንጉኝ። ሀዘኔ የጥፎ ነው ታውቃላችሁ። እና መልእክቱ ምንድን ነው? እኛ የሆነ የምንወደው ነገር አለን። ሌሎችም የሆነ የሚወዱት ነገር አለ። ሌሎች በሚወዱት ነገር ላይ አትምጡ፣ እናንተ በምትወዱት ነገር ላይ ሊመጡ ስለሚችሉ ማለት ነው። እንደ ሙስሊም ለምሳሌ አንዳንድ የሱና ወንድሞች በጣም ቅር ያለኝና የታዘጉት ምንድን ነው? አህለል ቢዲአ ተገላገልን ምናምን አላችሁ አደለም? ኦኬ፣ እንደናንተ አመለካከት አህለል ቢዲአ ነው ተገላገልን ምናምን አላችሁ አደለም? ደስ አላችሁ አደለም? ደስታችሁን በውስጣችሁ አድርጉት። ምክንያቱም ላምን እንደ ጊዜው እለቡኝ ብላለች። በዚህ ጊዜ ምን አለመሰላችሁ ሶሻል ሚዲያ ላይ እየተናገርነው ነገር በጣም ይሰራጫል። አንድ የቢዲያ ባለቤት ወይም የሽርክያት ባለቤት የሆነ ነገር ወይም የሆነ ችግር አለበት የምንለው ሰው ሞተ እሰይልል ከማለታችን በፊት ተከታይ አለው ወይ የለውም ወይ የሚል ያስፈልጋል። ሀጂ ኡመር ሀጂ ሙፍቲ ሸይህ ኡመር እድሪስ ብዙ ተከታዮች አሏቸው። አንደኛ ተከታዮቻቸውን እናንተ በምትቃወሙት ነገር ላይ ማህበርታት ነው ሽርክያት ነው ቤዲ እያት ነው የምትሉት ነገር ላይ እንዲበረቱ ማድረግ ነው። አንደኛ ነገር። ሁለተኛ ነገር አሸድ ኩርሃን ለሙስሊሙ ወንድማማችነት ጥላቻቸው እየበረታ ይመጣል። እና ለምን እንደዛ ተደረገ? ለምን እሰይ እንኳን ሞቱ? ለምን እናስፈልገ አያስፈልግም። እ ምናለ መሰላቸው። አቅል ያለው ሙስሊም እንትን ነው፣ ፊትናውን አይቶ ነው የሚናገረው። የሆነ ችግር ሲፈጠር ያንን ችግር ወይም ቅሳስ ሊሆን ይችላል፣ የሆነ ትምህርት ሊሆን ይችላል። ከማድረግ በፊት ፊትናው ነው ምን ያክል ነው ተብሎ ቅያስ ተደርጎ ነው መናገር። ለምንናገረው ነገር ቅያስ አድርገን እንናገር። ተግበብተናል። እና በጣም ነው የከፋኝ። እና እንደዛ ማለት አልነበረባችሁም። አስደስቷችሁም ከሆነ ደስታችሁን በውስጥ ነው መያዝ የነበረባችሁ። ምን አለመሰላችሁ አንድን ሰው ካፊር ነኝ ብሎ ካላረጋገጠ ካፊር ነው ማለት አይቻልም፣ አንደኛ ነገር። ሁለተኛ ነገር ምንፍቅና ቢኖርበት አንድ ሙስሊም ወንድም፣ ምንፍቅና ያለበት ሙስሊም ወንድማችን ነው ነው ማለት ያለብን። ይህ ቪዲዮ እንዲሰራ ያደረገኝ እኔ አንድ በእስልምና ሃይማኖት፣ አንድ እረፍት የሚሰጠኝ አስተምረዋለሁ። እሱ ምንድን ነው መን ቃለ ላይልሃ ኢለላ ደኸለ ልጀና ብሏል። ነቢያችን አለይሂ ሰላት ወሰላም በእስልምና ሃይማኖት የድህነት በር እጅግ ሰፊ ነው። በሱረቱል ሙእሚኑን

ሙስሊም የጀነት ነው ተገብተናል። እና እኔ እረፍት የሚሰጠኝ እምነት ይሄ ነው። መንቃለላ ላይ ለላ ደኸለል ጀና። ይሄ እረፍት የሚሰጠኝ ነገር ይሄ እስከሆነ ድረስ ፊትና የሚያበረታታ ነገር መደረግ የለበትም። ሶሻል ሚዲያ ላይ እኔ ሙስሊሙን የሱና ወንድሞችን በብዙ ቦታ ያየኋቸው፣ ደስ የሚል ነገር ምንድን ነው? ፊትና ያለበት ነገር ላይ አያባብሱ። ስለዚህ እዚህ ዘመን ደግሞ በተለይ ቲክቶክ ላይ እየተናገር ነው የሰራ ነው ነገር ቶሎ ብሎ ኢንትሻር ስለሚሆን ቶሎ ብሎ ብዙ ሰው ጋር ስለሚደርስ ቁጣን ይቀሰቅሳል፣ ጥላቻን ያበረታልና ስታስተምሩም፣ ሁዱ ያኔ በተረጋጋሚ መልኩ ለማስተማር ሞክሩ። ግን በቀጥታ በቀጥታ እሰይ አካል ሞተ አይባልም። ለዛውም ብዙ ተከታይ ያለው ሰው ይህንን ለማለት ያክል ነው። አላህ ይያይስጠለሁላችንም።